ሌላኛው እንስሳ እያየች ምን ይገባል? እርሳ ቀጣዩን ተራ አይኔ ነው ያለ ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታውቁ ስለታማ ቢላ አድርጉ። ወልዩሪህ ለዲያት ከእንደገና ወዲያው ይገላግሉ እዛ ላይ እንትን እያለ እያወራ ማለት ይሄ ምን ምን አይነት ቢላ ነው እያለ እያወጣ እንዴ፣ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ያሙስሊሙን ሙስሊማት እንዲሁም ይህን መራ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁን ሰላም ብያለሁ። ኢንሻላህ እንግዲህ ኡስታዙ እንደተናገሩት እንደሰማችኋቸው ረሱላ ሰለም በሀዲስ ላይ የተናገሩትን ሱነናዊ ማጃ መጽሐፍ ሃያ ሰባት ሀዲ ዘጠኝ ላይ ይገኛል። ረሱላ ሰለም ምንድን ያሉት አለ አዘወጀል በሁሉ ነገር ላይ መልካምነትን ደግጓል። እንስሳትን በገደላችሁ ጊዜ አገደላችሁን አሳምሩ፣ ባረዳችሁም ጊዜ አረዳዳችሁን አሳምሩ። ከእናንተ አንዱ ቢላውን ይሳልና ለሚያርደው እንስሳ ስቃይተው የሚል ነገር ነው ያለው። ይሄን አዲስ ነው እንግዲህ ውስታዛችን ሲናገሩት የነበሩት አላህም በቁርአን ላይ በሱረት ስራ ምዕራፍ 17 ቁጥር 33 ላይ ያቺ አላህ እርም ያደረገባት ነፍስ በህግ ቢሆን እንጂ አትግደሉ ይላል አላህ ማለት ነው። ቁርአን ላይ አምላካችን አላህ የትም ቦታ ላይ ሰውን ረዱ የሚል ቃል የለውም። ያው ግደሉ የሚል ቃል ሊኖር ይችላል፣ ግን ረዱ የሚል ቃል ቁርአን ላይ የትም ቦታ ላይ የለም እራሱ ማለት ነው። ከዛ ይልቅም ባይብል ላይ ነው ስለ ረዱ የሚል ቃል ብዙ ቦታ ላይ ያለው ለምሳሌ አንደኛ ነገሥት ምዕራፍ 18 ቁጥር 40 ላይ ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸውም ኤልያስም ወደ ቂሶ ወንዝ ወስዶ በዛ አሳረዳቸው ይላል። አሳረዳቸው ዩሻተም ዩሻተም ማለት ሻት ነው ግሱ ሻት ማለት ምን ማለት ነው? አረደ ከሚለው ግስ ነው የመጣው። ኤልያስ ነቢይ ሆኖ የበዓል ነቢያትን አራት መቶ ሰዎችን ማሳረዱ ከቄራ ባልተናነሰ ሁኔታ ልዩነቱ ምንድን ነው ተብላችሁ ብትጠየቁ መልስ የላችሁ። ሲያሳርደው በወሰ ታዋቂነት ረዱ የሚል መርህ አለ ራሱ ማለት ነው። የያዕቆብ ልጆቹን ገላዳውያን ኤፍሬም ሰው ይዘው በዮርዳኖስ መሻገሪያ አረዱት ይላል መጽሐፈ መሳፍንት ምዕራፍ አስራው ቁጥር ስድስት ላይ ማለት እነርሱም አሁን ሾቤል በሉ አሉት። እነርሱም አጥርቶ መናገር አልቻለምና ሲቦሌት አለ ይዘውን በዮርዳኖስ መሻገሪያ አረዱት በዚያ ከኤፍሬም 420 ሰዎች ወደቁ፣ አረዱት። የቄራ ሥርዓት በዚህ አልበቃም። ባቢል ውስጥ ማለት የሰማሪያ ሽማግሌዎች የዩ ልጆችንና ሰባ ሽማግሌዎችን አርደዋል። ሁለተኛ ነገስት ምዕራፍ 10 ቁጥር 7 ላይ ደብዳቤውን በደረሳቸው ጊዜ የንጉሱ ሰባው ሰዎች ይዘው አረዷቸው፣ ራሳቸውን በቅርጫት አድርገው ወደ እነርሱ ኢዝራኤል ላኩ ይላል። እዚያ አንቀጽ ላይ በአማርኛ ገደሏቸው፣ ተብሎ የተቀመጠው ቃል የብራይቱ ይሻቱ ነው የሚለው አረዱ እንጂ ገደሉ አይደለም የሚለው ማለት ነው። ንጉስ እዩም ከአካባቢ ቤት የቀረውን ሁሉ ታላላቆችን፣ ወዳጆቹም፣ ካህናቶች ምንም ሳይቀር በኢዝራኤል ቦታ ላይ እንዳሳረደቸው ይናገራል። ሁለተኛ ነገስት ምዕራፍ 10 ቁጥር 11 ላይ ስትመለከቱ እዩም ከአካባቢ ቤት የቀረው ሁሉ ታላላቆችም፣ ወዳጆችም፣ ካህናትም ማንም ሳይቀር በኢዝራኤል አረዷቸው ይላል። ሁለተኛ ነገስት ምዕራፍ 10 ቁጥር 14 ላይ እዛው ላይ እርሱም በሕይወታቸው ያዟቸው አለ። ያዟቸው በበግ ጠባቂዎች ቤት አጠገብ ባለው ጉድጓድ አጠገብ 42 ሰዎችን አረዷቸው ማንም አላስቀሩ፣ ይላል። በአማርኛ ገደሏቸው እያሉ ይላሉ፣ ነው የሚለው የዕብራይስጡ ቃል ዩሻቱም ነው የሚለው። ዩሻቱም ማለት አረዷቸው ማለት ገደሏቸው አይደለም። ዳዊት ራሱ ነብይ ነው ንጉስ ነው። በባይብል ውስጥ ፍልስጤማዊ ጎልያድን አንገቱን ቀልቶ ነው ራሱ ያረደው። ከማረድ አልቆ ተስፋ ራሱ አንደኛ ሳሙኤል ምዕራፍ 17 ቁጥር 51 ላይ ዳዊትም ሮጦ በፍልስጤማዊ ላይ ቆመ ሰይፉን ይዞ ከሰገባው መዘዘው ገደለውም፣ ራሱን ቆረጠው ይላል። በተጨማሪም ሬካብና ወንድሙ በአና ወይ ደዩዋብ ቤት ገብተው ያቡስቴን ገለው ራሱን ቆርጠውታል። ዳዊትም ሬካብና ወንድሙ ባደረ አስገድሎ እጃቸውና እግራቸውንም እንዲቆረጥ አድርጓል። ሁለተኛ ነገሥት ሁለተኛ ሳሙኤል ምዕራፍ 4 ቁጥር 7 ላይ ወደ ቤትም በገቡ ጊዜ እርሱ በእልፍኙ በምንጣፉ ላይ ተኝተው ሳለ መቱት፣ ገደሉት፣ ራሱንም ቆርጠው ወሰዱት ይላል። አንገቱ ማለት ነው የቀሉት ማለት ነው። ሁለተኛ ሳሙኤል ምዕራፍ 4 ቁጥር 12 ላይ እንደዛ ነው የሚናገር። ዳይትም ጎልማሶቹን አዘዘ፣ ገደሏቸው፣ እጃቸውን እግራቸውን ቆርጠው በኬብሮን በውሃ መቆሚያ አጠገብ አንጠለጠሏቸው ይላል። ኢዮአብና ሰራዊትም በአሞን ከተማ ይኖሩ የነበሩትን የአሞን ልጆች ወጥተው በመጋዝ ተረተሯቸው በመጥረቢያ እንቆራረጧቸው ይላል። ዳዊትም በአሞን ልጆች ላይ እንዲሁ አደረገ ነው የሚለው። አንደኛ ነገሥት ምዕራፍ 20 ቁጥር 3 ላይ በውስጣቸው የነበሩት ህዝብ አውጥተው በመጋዝ ተረተሯቸው በመጥረቢያ እንቆራረጧቸው ይላል። ዳዊትም በአሞን ልጆች ከተማ ሁሉ እንዲሁ አደረገ ዳዊት ህዝብ ሁሉ ወደ ኢየሩሳሌም ተመለሱ ይላል። ግሪክ ሰብኛቱ ላይ ያለው ነው አይ ቲንክ የ19 የ ሚሊኒየሙ የኦርቶዶክስ ሰማንያዱ ላይ በዚህ መልኩ ነው ያስቀመጠው። ኪንግደም ቨርሽን ባይብልም በዚህ መልክና ልክ ነው ያስቀመጠው ማለት ነው። ስለዚህ ረዷቸው ማረድ የሚል ቃል ቁርአን ላይ ከሱረት ፋቲያ እስከ ሱረት ናስ ድረስ የለም። ባይብል ላይ ግን ረዷቸው የሚል በቁና ጥቅሶች አሉ። እንደ ከብዙ በጥቂቱ በአንድ አረፍተ ነገር ይህን ይመስላል። ወሰላሙ አለይኩም ወራመቱላ ወበረካቱሁ